መዥገሮች ቁንጫዎች ያጠቋቸዋል። ስለዚህ ሁል ጊዜ የምናደርጋለን፣ ይህ ገላቸው ላይ ያሉትን ተባዮች ለማስወገድ እንዲህ እንዲህ እንነቀንቃለን፣ ወይም መነቅነቅ አለብን። ለምንድን ነው የምንነቀንቀው? ብዙ ጊዜ መድኃኒቱ ታች ስለሚረጋ ነው። ስለዚህ በደንብ ከነቀነቅ ነው በኋላ ያዙረን እናደርጋለን፣ ላሞችን ቸው ላይ ግን። ይሄ ደግሞ ከተደረገ በኋላ ለሚቀጥሉት አራት ቀን አምስት ቀን ገላቸውን አይታጠቡም። ለምን? ይሄ መድኃኒቱ ጸጉሯቸው ውስጥ ገላቸው በደንብ ገብቶ በተለይ መዥገሮች እዚህ ጭራቸው አካባቢ ላይ ስለሚኖሩ ጥንቃቄ ማድረግ አለብን። ጭራዎቻቸው ከፍተኛ ለቁንጫ፣ ለጸረ ተባይ ከሚያጋሉጣቸው ነገሮች አንዱና መጀመሪያዎቹ። ግታቸው ልትወልድ ነው። ስለዚህ አይታችኋታል፣ ጡቷ ዝግጁ ናት እና ይሄ ገለዋ ላይ ያሉትን በመዥገር ወለድ አማካኝነት የሚመጡ የተለያዩ የጤና ችግሮች አሉ። እነዛ እነዛ ችግሮች እንዳይከሰቱ ምን ይበጣል? ጠቅማታል። ይሄ ይሄ መድኃኒት ለዚህ ለዚህ ጠቅማታል። ግቷ ላይ ምንም አይነት መዥገሮች እንዳይዟት በጣም ጥንቃቄ ማድረግ መቻል አለብን። ሁልጊዜ መነቅነቅ አለብን። በተለይ መዥገሮች ምን ላይ ይቆያሉ? ጭራቸው ላይ። ለዚህ ምን ማድረግ አለብን? እነዋን ወደ መጠበቅ መቻል አለብን። እያነቀነቅን እያነቀነቅን ገላቸውን ማጥራት መንከባከብ ማድረግ መቻል አለብን። አሁን ቺ ይሄ ከሆነች ይችላል ቀጥላ ደግሞ ችን ይሏቸ ችም እንደዚሁ እሹኝ ነካኩኝ ይላሉ። ላሞች በባህሪያቸው ሁልጊዜ ከሰውነታቸው ምን ይፈልጋሉ? እንድትነካኳቸው እንድታሸዋሸዋቸው ይፈልጋሉ። ይህም ባለማመዳቸው ቁጥር ምን ይሆናሉ? ላሞች የተለያየ መድገር በሽታ አይነካቸው ድገላቸው። ስለዚህ ባሪቾንም እዚሁ በልጽህና ምን አረጋታለሁ እንከባከባታለሁ።

እነዚህ እከኮቹ እነዚህ በሙሉ አደጋ ናቸው ይታያሉ ግንባሯን ይሄንን አሸዋል ይሄ ይሄ ምንድነው ሜንጅ የምንለው ይሄ ነው ስለዚህ ከብቶች ብዙ ጊዜ ገላቸው እንደዚህ እያሻሸን ማጽዳት መቻል አለብን በተለይ በተለይ ግታቸው አካባቢ ላይ ምንም አይነት መሽገር እንዳይዛቸው በደንብ መጠን ሜንጅ የምንለው እከክ የምንለው ይሄ ነው ስለዚህ ሁልጊዜ ምን ማስጠት አለብን ገላቸው ላይ ንጽህና አጠባበቅ ላይ እየነቀነቅን ማጠብ አለብን እንጂ በውሃ ማጠብ አይደለም ገላቸው ዋናው የሚፈለገው ምንድን ነው? ጭራችና ተመልከቱ እዚህ ላይ አሉ። ከኩች ሜንጆች አሉ። እነዚህ እነዚህ ሁሉ ያጸዳላታል። ስለዚህ ሁልጊዜ ምን መጠንቀቅ አለብን? ጭራዎቻቸው ላይ መዥገሮች ካሉ፣ ገላቸው ስ መዥገሮች ካሉ፣ ይሄ ይሄ በጣም ወሳኝ ነው። እና ሁልጊዜ እናጸዳ ልንንከባከብ ይገባል። እስኪ አንተ ደግሞ ስራ ወይም ወለጃዋ ደርሰዋል ባልኮ እንደነገርኳችሁ ላሙስ ሊወልደው አካባቢ የፕላሲንግ ላይ እንግዲህ ልጅ የምንለው መራቢያ አካላቸው ጡታቸው በደንብ ያብጣል። በተለይ ይሄ ነገር ምንድን ነው ምርታቸው አካባቢ ይሄ የሚያብጠው ምንድን ነው ፊዚዮሎጂ ነው ወይ ፓቶሎጂ የሚለውን በደንብ እናያለን። በእኔ ፕሮግራም እንግዲህ ብዙን ጊዜ የተለያዩ እርባታዎች ላይ ስንሰራ ላሞች ሊወልዱ አካባቢ ይሄ ነገር ይከሰታል። ለምንድን ነው የሚከሰተው ምንድን ነው የሚለው ደግሞ በደንብ ዘርዝረን እናያለን። በተለይ የወተት ላሞች ሊወልዱ አካባቢ ከፍተኛ ከፍተኛ መጨናነቅ አለ። ከፍተኛ ስትረስ ይሰማቸዋል። የምግብ ፍላጎታቸው ይወርዳል። በተለይ 24 ሰዓቱን ሊወልዱ አካባቢ ይጨነቃሉ። ስለዚህ ያ በደንብ ፍቅር መስጠት አለብን። በደንብ ማሻሸት አለብን። ገላቸውን ማጠብ አለብን። የምንሰጣቸው ምግቦች ከፍተኛ የሆድ መነፋትን እንዳያመጡ ፍቅር መስጠት፣ ማባበል፣ ማግባባት፣ ለስለስ ያሉ ምግቦችን፣ ብዙ ፈሳሽ መስጠት መቻል አለብን። ከዛ ውጭ ደግሞ የሚተኙበት አካባቢ ላይ በደንብ ብቁ የሆነ ሰጋቱና በደንብ ማድረግ ጡታቸው፣ በተለይ ምንም አይነት ቆሻሻ ነገር እንዳይኖር ጥንቃቄ ማድረግ። በተለያየ ጊዜ እንደነገርኳችሁ የወተት ላሞች ሊወልዱ አካባቢ ከፍተኛ ትኩረት ይፈልጋሉ፣ ከአመጋገብ አኳያ፣ ከጤና አኳያ፣ ከክትትል አኳያ። እንዲሁም ደግሞ እንደምታውቁት ከሁሉ ጋር ተያይዞ የሚመጡ የካልሲየም መውደቅ ሊመጣ ይችላል። ስለዚህ ለምን ይመጣል? እንዴት ማድረግ ያለብን? ከመምጣቱ በፊት ይሄ ነገር እንዳይከሰት ምን ማድረግ አለብን? በተዛዳይ ደግሞ የወተት ላሞች ጡት በሽታ ያው የጡት በሽታ እንዳይመጣ ምን አይነት ክትትል ማድረግ አለብን እጅግ በጣም ከምንፈልገው በርካታ ትኩረት ነገሮች አንዱ ነው ስለዚህ ሁልጊዜ ምን እንሰራለን ማድረግ ነው የጡት ላሞች ላይ የምናደርጋቸው ክትትሎች ክትትሮች በጣም በጣም ጠንካራ እና በደንብ መሆን መቻል አለባቸው የምንሰራው ለምንድን ነው የጤናቸው ጉዳይ ለምንድን ነው እንደዚህ የምንሰራው የግዴታው በስራችን ውጤታማ ለመሆን የነሱ ጤንነት በጣም ወሳኝ ስለሆነ፣ ስለዚህ እዚህ ላይ በደንብ አተኩረን አመጋገባችሁን ማየት አለብን፣ ፈሳሻችሁን ማየት አለብን። ለምንድ ነው ድካም ድካም የሚላቸው? ለምንድ ነው ቁጭ ብድግ የሚያበዙት? ለምንድ ነው የምግብ ፍላጎታቸው የወረዱ? ለምንድ ነው ከተኙበት አልነሳም ያሉት? እነዚህ ነገሮች በጣም ከፍተኛ ነች። ስለዚህ ፈሳሽ ነገር አላቸው ወይ? ለመውለድ ምጥ አለ ወይ? ከተኙበት አልነሳሉም። ለምንድ ነው አልነሳሉም? ድካም ተሰምቷችሁ ነው? ቁስል ስላለባችሁ? ወይስ ደግሞ ካልሽም ዲፍሽን ሳይንቲ ነው ወይስ ደግሞ ማህጻናቸው ውስጥ ጥጃው ሞቶ ነው። ይህ እነዚህ ነገሮች በደንብ ማየት አለብን። በተለይ ላሞች የመውለጃቸው ጊዜ አካባቢ የምንሰጣቸው የተለያዩ አንቲቢዮቲኮች በጣም አደጋ ናቸው። በአሁኑ ሰዓት በተለይ ገበያ ላይ ያሉ አንቲቢዮቲኮች በአብዛኛዎቹ ውርጃን ላይ ያመጣሉ። ስለዚህ የምንሰጣቸው ሕክምና ከፊውቸራችን ጋር በጣም ወሳኝነት ስላለው በደንብ ጥንቃቄ ማድረግ መቻል አለብን። ውርጃን የሚያመጡ መድኃኒቶችን እንዴት እንጠነቀቃለን? እንደዚህ አይነት ነገሮች ቢከሰቱ ምን መጠቀም አለብን የሚለው በጣም ወሳኝ ነው። ስለዚህ ምን አይነት መድኃኒቶቹን የምንጠቅመው? እነዚህ መድኃኒቶች በአቅራቢያችን ይገኛሉ? በተለይ አገራችን ኢትዮጵያ ውስጥ ያሉ የሚመጡ መድኃኒቶች በአብዛኞቹ ውርጃን የሚያመጡ ናቸው። በተለይ አሁን ፔንስትሪፕ፣ ስትሬፕቶማይሲን፣ ኦክሲድራጎች በጣም በጣም ከባድ ነው። ስለዚህ ምን አይነት መድኃኒቶች መጠቀም ያለብን? የተሻሉ መድኃኒቶችንስ እንዴት እናገኛለን? በተለይ አስመጪዎቻችን ከእንደዚህ አይነት ነገር ላይ በጣም ትኩረት ሰርተን ሊያመጡ ይገባል። የሚመጡ መድኃኒቶች በሙሉ ውርጃን የሚያመጡ ናቸው። ስለዚህ እንዴት መስጠት አለብን? ምን ማድረግ አለብን? በተለይ ደግሞ የመጠን መብዛት፣ ዶዝ መብዛት በጣም ወሳኝ ነው። አለበለዚያ ላሞች ውጤታማ ይሆኑ። ስለዚህ ሁልጊዜ ምን ማስጣት አለብን? ተወካሚና ክትል ከባድ ትኩረት ይፈልጋሉ። በተለይ ቢወልዱ አካባቢ ይሄ ምንድን ነው? ጤናማ ሂደት ነው ወይ? እዚህ ጡታቸው ስር ያሉትን ልንፍኖዶች በደንብ ማየት ይቻላለን። እነዚህ ልንፍኖዶች በሽታ መጣ አልመጣ የጡት ግራንዶቹ ስለሆኑ በደንብ ይነግሩናል። ስለዚህ ሁል ጊዜ ምን ማድረግ አለብን? ገላቸውን በደንብ ማየት፣ ከዚህ በኋላም ሆነ እዚያ አካባቢ ላይ ቁስሎች ካሉ ምግቦቻቸው በደንብ በተለይ የጡት አካባቢ ላይ መዥገሮች ካሉ በደንብ ሁልጊዜ መከታተል አለበት። እግሮቻቸው ላይ በተለይ የሚተኙበት ቦታ ላይ እዚያ አካባቢ ላይ ቁስል እንዳይኖር ምን ማድረግ አለብን? በደንብ መከታተል አለብን። የወተት ላሞች ሁሉ ጊዜ የሚፈልጋሉ ጥሩ ክትትል፣ ጥሩ እንክብካቤና ጥሩ ምግብ ይፈልጋሉ። በተለይ ልውሉ አካባቢ የሚሰጣቸው ትኩረት በጣም ወሳኝ ነው። እነዚህ የወተት ላሞችን በደንብ በተንከባከቡ ቁጥር ምን እንሆናለን? ኢኮኖሚያችን የተሻለ የላሞች እርባታ በጣም ውጤታማ እንሆናለን። ስለዚህ ላሞች ሁልጊዜ ገላቸውን እየዳሰስን ምን አለባቸው? ዲሞዴኮሲስ አለባቸው ወይ? ደርማቶፊሎሲስ አለባቸው ወይ? ብላክ ይዟቸዋል ወይ? ገላቸውን እየነካካል በደንብ ማየት፣ በተለይ ይሄ መተንፈሻ አካባቢ ላይ አይኖቻቸው ላይ ምን አለባቸው? አኔሚክ ናቸው? ደም ማነስ አለባቸው? ሌሎችን ነገሮች ሁልጊዜ ላሞችን መከታተል ማየት አለብን። ጠረናችንን ማስለመድ አለብን። ወተት ላሞች እኛን አንዴ ከለመዱ ጊዜ ከኛ ምን ይፈልጋሉ? እንክብካቤ፣ ትኩረት ይፈልጋሉና በደንብ አስተውለኝ ማየት ያለብን እግሮቻቸው፣ ገላቸው ቁስል ስላለ በደንብ ማየት ያለ